ሰላም ጤና ይስጥልኝ። ሲስተር አዱኛ ነኝ። ዛሬ ቪዲዮ መስራት የፈለኩት ስለ ጤና ድርጅቶች ስለጤና ተቋማት ከዓመት አንዴ ስለሚደረግ ጉብኝትና የእርስ በርስ ውድድር ጤና ጣቢያ ከጤና ጣቢያ፣ ሆስፒታል ከሆስፒታል፣ ጤና ጽፈት ቤት ከጤና ጽፈት ቤት ስለሚደረግ ውድድርና ውጤት አሰጣጥ እና ከበስተኋላው ስላለው ብልሹ አሰራር እና ወደፊት ይህን ነገር በምን መልኩ ቀርፈን ማስተካከል ይኖርብናል፣ የሚለውን ነው መናገር የምፈልገው። እንግዲህ ይሄ ውድድር ምንድነው? ከዓመት አንዴ ነው ብዙ ጊዜ የሚደረገው። በፌዴራል የሚጎበኛለ፣ እንደገና ደግሞ በክልል የሚጎበኛለ። ይሄ ያለው ብልሹ ነገር ምንድን ነው? ሊመጡ ሳምንት ሲቀራቸው ልንመጣ ነው ብሎ መንገር በዛ በሳምንት ውስጥ በአመቱ ሁሌም ዘወትር መሰራት የሚገባቸው ነገሮች፣ የሆስፒታል ከሆነ የሆስፒታል ስራ አስኪያጆች፣ የጤና ጣቢያ ኃላፊዎች ብዙ ጊዜ የሚያደርጉት ምንድን ነው? በሳምንቱ ውስጥ ሰራተኛው እዛው እያደረ ራሱ ሊሰራ ይችላል። ጽዳቱ፣ ሁሉም የሚለጣጠፉ ወረቀቶች፣ ራሱ ብናኝ አቧራ ያልነካቸው ወረቀቶች፣ ቀለም ቅብ እየተንጠበጠበ ጎብኚዎች ሲመጡ ልብሳቸውን እየቀባቸው ያ ነገር ውጤት ይሰጣል። ኃላፊዎች ይሞካሻሉ። ስልጣን እንደገና ምናምን የሚሰጡበት ፕሮግራም አለ እና ለምሳሌ አሁን ካሽ የሚባል ፕሮግራም አለ። በጣም አሪፍ የሆነ ፕሮግራም ነው ለጤና ድርጅቶች ማለት ነው። ካሽ ማለት እንግዲህ አብሪቬሽን ነው። በአማርኛ ልንገራችሁ እና ንጹሕ ለእይታ ማራኪ፣ ምቹ የሆነ ጤና ድርጅት መፍጠር ማለት ነው። ይሄ ነገር እንግዲህ ከዓመት አንዴ ተጠብቆ መሰራት ያለበት ሳይሆን ሁሌም ዘወትር መሰራት ያለበት ነው። ለምሳሌ ወዳቸውን ተቀዶ የሚተኙ እናቶች፣ አባቶች ብዙ ነገሮች አለ፣ ኢንፌክሽን አለ፣ ብዙ ነገር አለ። ይሄ ነገር መሰራት ያለበት ዘወትር ነው። ሁኖ እያለ ግን ከዓመት አንዴ ጉብኝት ሊመጣ ሲል ይነገርና ሳምንት ሲቀር ይነገርና ቀለም ቅቡ እየተንጠበጠበ እንደዚህ ጽዳቱ ነገር መሰራት ያለበት ነገር ሁሉ በዛ ሳምንት ውስጥ ማታ ሁሉ ባለሙያ ሊያድር ይችላል። በዛ ሳምንት ስብሰባውም ሁሉ ነገር የሚደረግ በዛ ሳምንት ውስጥ ነው። ይህ ሲወርድ ሲዋረድ የመጣ ብልሹ አሰራር ነው። ወደፊት መደረግ ያለበት ምንድን ነው? ልንመጣ ነው ተብሎ መነገር የለበት ፈጽሞ ማለት ነው። ለውድድር ከሆነ ፈተናውን ፈተና ስንፈትን ፈተና ስንፈተን ጥያቄው ይነገረናል እንዴ ልንፈተን ለፈተና ስንገባ ነው አይደለ ጥያቄውን የምናየው ልክ እንደዛ ሁሉ ቀጥታ ነው ዝም ብሎ ሳይነገር ነገር መመጣት ያለበት ያ ከሆነ ያ ከሆነ ምንድን ነው የሚሆነው ያልሰራናቸው ስራዎች ከተነገሩን ጭንቅላታችን ይነካናል ያ ስለሚነካል ሁሌ ዝግጁ እንድንሆን ነው የሚያደርገን። አመቱን በሙሉ ቀን በቀን ይመጣሉ ብለን ፈርቶ ተፈርቶ መሰራቱ እኮ ራሱ ጥሩ ነው። ይመጡብናል ተብሎ መሰራት የለበትም በእርግጥ ስራው መሰራት ያለበት ለህሌና ነው። ነገር ግን ያን ያልሰራናቸው ስራዎች ከተነገሩን ሁሌም በጭንቅላታችን ያ ነገር ስለሚመጣብን ሁሌም ዝግጁ እንድንሆን ስለሚያደርጉን ልንመጣ ነው ተብሎ መቼውንም ጉብኝት መመጣት የለበትም። እየታየ አዲስ ነገር እየታየ አዲስ ቀለም ቅብ እየታየ አዲስ ወረቀት ተለጣጥፎ እየታየ ሽልማት መስጠት እና ውጤት መስጠት ብልሹ አሰራር ነው። ምክንያቱም አመቱን በሙሉ መሰራት የሚገባቸውን ነገሮች በዛውን አካባቢ አይተን ያንን ራሱ ኮሜንት መደራረግ አለብን። ሁሌ መሰራት የሚገባው ነገር እንደ ጤና ድርጅት ሁሌ መሰራት አለበት። ይህንን ነገር ኮሜንት ማድረግና ማስተካከል ለወደፊት ሳን ነገር መጠን አይተን መስተካከል ያለበትን ማስተካከል፣ በጤና ድርጅት ውስጥ ማስመሰል የሚባል ነገር አይሰራም። ስለዚህ ማስመሰል ይቁምና፣ በትክክለኛው ነገር ሳይንስ ሳይንስ የሚሸት ነገር እየሰራን ብንወዳደር መልካም ነው እላለውኝ። ለዛሬ ይሄ ይበቃል። ቀጣይም እንደዚህ አይነት ነገሮችን ለማቅረብ ዝግጁ ነኝ። መልካም አዳር።